ሰላምታ በሉ ስፋች ብላ ውልቅ ብላ ከሄደች ቀናቶች ሳይቆጠሩ አብርሽና ሄርሜላ አብረው እድር ቤተሰብ እንግዲህ ቡታጅራ ገጠር ላይ እንደምታውቁት የስልክ ኔትወርክ የለም። ስለዚህ የስልክ ኔትወርክ ከሌለ ምን ችግር አለ? የሰው ኔትወርክ አለ በሚለው ሄርሜዬ ጓዟን ምናምኗን ጥቅልልል አድርገ አብርሽ ክፍል ቤተሰብ የምረና እምላችሁ እኛ ኮ ሲጀመር አውቀኑ ነበር። መጀመሪያ ምኮ የሄርሜላ ኮ አሁን የምታረጋቸው ነገሮች ለዚህ እንደሚጋብዝ አብርሽን ፕላስ ደግሞ ሄርሜላ ለምን እንደምትገፋፋው አብርሽን እናቅ ነበር። በስተመጨረሻም ለምንኛ ለብቻችን ብቻ እናረገዋለን? ለምን ምስጢር ሆኖ ይቀራል? ቤተሰብ ዩቱብ ላይ የሚከታተሉ ማየት አለባቸው በማለት በብራንክ ሰበብ ይዘውን ልመጥተዋል። እንግዲህ እኔ በጣም ካስገረመኝ ነገር ማለት ነው አብረሽ ነገሮች ሳያስደነግጡት ነገር ግን ሰው ሰምተዋል ወይ የሚለው ነገር ነበር። በጣም ያስደነግጠው ሰዎች አይተዋል ወይ። እንደገና ደግሞ ስንደቂቃ ነው እዚህ የቆየሹ እንዴ አብረሽ እ ደቂቃውን ልታስቀምጥልን ነው እንዲ አብራችሁ የቆያችሁበትን። ተው እንጂ አብረሽ፣ አንዳንድ ጊዜ የሚነገርና የማይነገረውንም እወቁ። በመጀመሪያ ደረጃ ሲቀጥል ደግሞ እንደው የሩታን ፎቶ ታምሌ ላይ ለጥፍ ያደረጋችኋት፣ ሩታ ምን ታርቅ? እሷ እኮ ይስፋችሁ በቃ እኔ አጣብቤ ያለሁ ብላ ሁልቅ ብላ ከሄደች ጨርቄን ማቄን ሳትል ንብረቷን ሳትከፋፈል ውልቅ ብላ ቡታ ጅራ ከገበች እኮ ቀናቶች ተቆጥረዋል፣ ሰንበት በት ብለዋል። ግን ደግሞ እኔ ሄርሚ ማለት ነውኝና ቤተሰብ የምሬ ነምላችሁኝና እንግዲህ ያው አንድ ክፍል አብርሽና ሄርሜላ ሄርሜላ አብረው አደረች በሚል ረስ ነው የመጡትኝ ግን ደግሞ የምነግራችሁ ነገር እንደ ፕራንክ ያርኩት እንጂ ይሄ ሪል ነው ለምን ብትሉ ቤተሰብ እዛ ጋ ብዙ ሰዎች አብረዋቸው አሉና ስለዚህ አብሮ ማደራቸው ሜይ ቢ የሆነ ሰው ካየ የሆነ ስሜት እንዳይሰማው መቼም በዙሪያ ያሉ ጓደኞቹ እህቱ እንደዚሁም ደግሞ ወንድሙ ሳይቀር ምናምን አሉ ስለዚህ ይታዘቡኛል ጓደኞች ምን ይሉኛል ብሎ አስቦ? ሄርሚ ላይ እቺን ነገር አውታ አውርዳ ከዛ ለምን በብራንክ ሰበብ እኛ ሌሊቱን አብረን አድረናል ቀኑን ደግሞ በብራንክ እናሳልፈው በሚል ነው እንግዲህ ይሄ ቪዲዮ የተሰራው። ፕላስ ደግሞ አይታችሁ ከሆነ ሄርሚ ማለት ነው ለምን ድጋሚ አተኛም ለምን ድጋሚ አንተኛም፣ አተኛኘት ሲያምር ቀበቶ አፈታት ሲያ ኦ ማይ ጋድ እኔኮ እኔ ቃላቱን እራሱ እንደ ብልግና ብልግና የመሰለ ለማውጣት ተቸገርኩ ቤተሰቦች። እንግዲህ ጎኑ ሄዳ ጥቅል ልብላ ተኝታ አብረሽ እንግዲህ እንደ መንቃት። በነገራችን ላይ ሁለቱም ተመካክረውን የሰሩት ይህን ስራ ለምን የሌሊቱና የምሽቱ ሪል ስለሆነ የቀኑ ቢያንስ እንኳን በምክክር መሰራት አለበት። ሲቀጥል ደግሞ እንደው ሩታ እንደው ለሩታ ስምታስብ ከሆነ አብረሽ ማለት ነው። ኦር ደግሞ ሩታ ይውጣላት ከዚህም በላይ በቃ ትርሳኝ። ኦር ብቻ አጠቃላይ ሩታን ፎቶ አምታችሁ የለጥፋችሁት ገብታ እንድታየው ነው። እርግጠኛ ነኝ ሩታ ምን ተፈጠረ፣ ስለእኔ ምን አወሩ ብላ ጥልቅ ብላ ቪዲዮውን ስታይ አብሮ የተኙበትን የምታየው፣ ሌላ ምን ታያለች? ከዛ ሲቀጥል ሄርሚዬ የምታደናነቀውን እንዲ አቋምህ፣ መልክህ፣ ደረትህ፣ ቦርጪ፣ አተኛኘትህ፣ ሰዓትህ፣ ቀበቶ ስትል ነው ልሰማ ምችለው። ሌላ ምንም አይደለም ና ሄርሚዬ የተጠቀምሽበት ሲስተም ተመችቶኛል። የምሬን ነው እምልሽ ተመችቶኛል እንዴ የሰው ልጅ በነገራችን ላይ ማለት ነው ሲሰርቅ አይጣላም፣ ሲካፈል ይጣላል ይባል ነገር አለ። አብርሽና ሄርሚ ጋ ሁሉም ጋር ስምምነት ነው። እውነት ነው። ስምምነት ነው። እኛና ሄርሚ ማመልጧት ካፏ ትናንትና ሳብረን አይደል እንዲያደር ነው አለቻችን። ፓርት እንደ ቆርጭ የራሱ ባመጣላችሁ ቤተሰቦች ደስ ይለኛል። እውነት ብልግና ነው። እውነቴ ነው የምላችሁ። እንደውን በብራንክ እንኳን ሰበብ ወደ ሶሻል ሚዲያ ባታመጡት። ይሄ እኮ ዝሙት ነው ሌላ ምንም አይደለም። ማለት የምታረጉትን ሰው በውስጣችሁ አድርጉ። ሌላ ሰዎችም እኮ ይሄ ነገር ምርጥ ነገር ነው ማለት ሰው መደሰት ብቻ ነው። አንድን አስረግዞ፣ አንድን በትኑ፣ አንድን ይዞ የምር ነው የምላችሁ አመጣ ራሱን ራሱ ብትመጡ ከአብርሽ ጋር ማለት ነው። ማለት ከመጀመሪያ ጀምሮ ብታዩትኝ መጀመሪያ ፍቅር ጓደኛ ፍቅረኛ ነበረች። ከዛ ከፍቅር ጋር ተጣላ፣ ሆስፒታል ገባ ምናምን። በአስራ አምስት ቀኑ ሩታ መጣች። ከዛ ከሩታ ጋር እፍጥልም ያለ ፍቅር ውስጥ ገቡ። ብዙ መስዋዕት ተከፈለ። ሩታ ረገዘች፣ ሩታ ተባረረች፣ ተፋታች። ሄርሜላ መጣች። ይህን ስላችሁ በመካከል ብዙ ፍቅረኛ ነን ብለው ይመጧሉ እኔ እነኝን የጠራሁት አብርሽ ያመናቸውን ያመናቸውን ቪዲዮ የሰራባቸውን ቤተሰብ ጋር የደረሱትን ነው እየተናገር ካለሁት በመካከል ረ ስፍር ቁጥር የለውም። የመጡ ሴቶች ሴቶች ደግሞ አብርሽን ሲወዱት ቤተሰብ እንደው ያ ነገር እንደው ያንተ ለየት ሊሆኑ አላቅም ቤተሰብ፣ የምሬ ነው ባለጊ እንዳትልኝ፣ ምክንያቱም ከሚያደረጉትና ከሚያወሩት አንጻር ነው። እኔ እራሱ እዚህ ጋር እየመጣሁኝ አስተያየት እየሰጠ ያለሁትኝ እና አሁንም ሩታ አርጎ ስለሆነች የምሰሩትን እዛው ራሳችሁ ስሩ። ሩታን አታካቷት። በቃ ፎቶዋ ናት ለጥፉ፣ ታምሌ ላይ ምክንያቱም እቺ ሴት ልትወልድ ደርሳለች። አርፋ ልጇን ትውለድበት። ከዛ በኋላ እኔ ፊልሚያ ራሱ ብትጋጠሙ ችግር የለብኝም። ምክንያቱም አሁን ሁለት ሰው ናት። ሁለት አንድ ከሆነች በኋላ ችግር የለምና፣ ሄርሚዬ አደናነቅሹ አብርሽን አደናነቅሹ። እናንተ ውጭ ላይ ከወጡ ራሱ በኋላ ማለት ነው። እዚሁ ብርድ ልብሱን ይዘን እንምጣው ያለችኩ፣ ሄርሚዬ ተመጭ ማጥዋታል ጥሟታል። ሲጀመር እኔ ጠርጥሬ ነበር እኮ ለምን ካላችሁ ሄርሜላ ማለት ነው ስጨፍር ብዙ ጊዜ ጀርቧን ነው ለአብርሽ ምሰት የምሰጥ። አብርሽ ራሱ እንደዚ ሸለክ እያደረገ ያታል። እሱን ራሱ ፎቶ ላመጣላችሁ አንስቼ፣ ስክሪንሾት አንስቼ ፎቶ ላመጣላችሁ ሁላ እችላለሁ ማስረዳ ጭልጥ እያለ ይሄ ነው። አይኑን ጨለቅ እያደረገ ያታል እሱ ራሱ ማለት ነው። ያው ካሜራ ስላለ ነው። ኤኒዌይ ብቻ የዛሬው ቪዲዮ ብልግና ነው። እውነት ነው የምላችሁ፣ ምንም ፕራንክ የሚባል ነገር የለም። ምክንያቱም ቤተሰብ፣ ሌላም አንድ ሚስጥር አለ። ላውጣ ላውጣ እያልኩ ግራ ገብቶኛል። ቡታ ጅራ ላይ ማለት ነው። በአብርሽና በሩታ መካከል የተፈጠረ ነገር አለ። ቪዲዮ ተቀርጿል፣ ግን አልተለቀቀም። አብርሽ መቸናያችን ቪዲዮ ምለቃት? አዎ፣ እንደዚ። እስከዛው ድረስ ላዝግ ወይንስ ደግሞ እኔ ሚስጥር ላውጣ? አላውቅም። ብቻ ከአንተ ቢመጣ ምክንያቱም፣ አንተስ ከሆነ የለፋበት አንተስ ከሆነ ያዘጋጀው ብዙ ነገሮችን በአንተና በሩታ መካከል የሆነ ነገር ስለሆነ ያን ነገር አንተ ብቅ ብታረገው ወይንም የሆነ የሆነ እንዴት ነው ተሳስቶ የሆነ ቪዲዮ የሆነ ፎቶ ፖስት ቢያደርግ በዛው መንደርደሪያ የሆነ ነበር። እና እኔስ ቤተሰቦቼ ማለት ነው የዛሬው እንዴት ነው ሪል የሆነ ነገር ነው። ምክንያቱም ያሳለፉትን ከመጀመሪያው ተናግሬ አለ። ብዙዎቻችሁ ደግሞ የአብሪሽ አፍቃሪ በስታችኋል፣ ና ለምን ልጁ ለቀቅ አታረጊም የምትሉ ሰዎች አላችሁ። የሚያመጣቸውን ነገሮች ነው ሲጀመር አስተያየት የምሰጥበት፣ ሲቀጥል እኔ በጣም የማከብረው ወንድ ቅድሜ ነው የምሬን የምላችሁ። እኔ ለማንም ጥላቻ የለኝም፣ ሁሉንም በአንድ አይን ነው ማያቸውኝና ይበልጥ የምትወዱ ሰው ሊኖር ይችላል። ገባችሁ? ይሄ ማለት ይበልጥ የምወዳቸው ሰዎች ሊኖሩ ይችላሉ። ግን ሁሉም ለእኔ በቃ ማለት በሚያደርጓቸው ነገሮች ምንም እንኳን አስተማሪ ባይሆንም አንዳንድ ነገሮች አላለን ለገንዘብ የሚሰሩ ነገሮች ቢሆኑ ግን ደግሞ እኔ ደግፋቸዋለሁ። ጎበዞች ናቸው። ለምን ራሳቸውን ችለው ሌላ ማስተዳደር የሚችሉ አይነት ሰዎች ስለሆኑ ማለት ነው። ቤተሰብ በቅርቡ በሩታና በአብረሽ መካከል ግን የሆነ ነገር አለ። በቃ ተናገሪ ተናገሪ እያ ላይ ነው። ቡታጅራ ላይ የተዘጋጀ ዝግጅት አለ። ሁለቱ ባንድ ላይ ያሳለፉት ነገር አለ። ቤተሰቦች ግን እቺ ሄርሜላ ከሩታ ምንጭ አርጋብርሽን እስከ መጨረሻ ልትወስደው ሽር ጉድ እያለች ትገኛለች። ሩታ ተጠንቀቂ። በስራ ምክንያት ሄርሚን አምጥተሽ ይኸው። ሄርሚ ለማማለል የማታደርገው ነገር የለም። አንገቱ ስር ውትፍ እንደው ድብስብስ ድብስብስ ይች ጠጋጠጋ ቃለማንሳናት እንደ ብድግ አርጋብርሽን የሄደሽ ጊዜ እሪል። ያን ጊዜ እስከ ዛሬስ ያለቀሹ ያው ታቃላችሁ። በስራ ምክንያት ነው። ያን ጊዜ እሪል እንዳታለቅሽ ነግሬሻለሁ። ሩታ እኔ የተሰማኝን ያየሁትን ነገር ነው የምናገረው። ቤተሰብ ቦቴ እና እንግዲህ ያው እንደነገርኳችሁ ሆዴን እየበላኝ አፌን እየበላኝ ነው። በቃ ተናገሪ ተናገር እያለኝ ነው፣ ግን እጠብቃለሁ። አብርሽ እንደው ቪዲዮዋን መቼ ሆን ፖስት የምታረጋት ሩታ ከወለደች በኋላ ነው ወይንስ ደግሞ መቼ ነው የሚለው ግራ ቢገባኝም፣ ግን ደስ የሚል ነገር ነው ቤተሰቦች ማለት ነው።